ዲክ ቼኒ በስልጣን ዘመናቸው ተወቃሽም ተወዳሽም ሆነው አልፈዋል። ምክትል ፕሬዝዳንቱ የኢራቁን ሳዳም ሁሴን መንግስት አሜሪካ እንድታስወግድ ሰፊ ጉትጉት አድርገው ተሳክቶላቸው ነበርና በዚህም ጦረኛ የሚል ታሪክ እንዲኖራቸው ምክንያት ሆኗል።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 ለእኛ ወሳኝና ወግ አጥባቂ ሆነው የታዩት ዲክ ቼኒ ታሪክ በሁለት ጎን አስቀምጧቸው ሕይወታቸው አልፏል።